ሰማይ ቤት አለን በኢየሱስ ክርስቶስ ነጣቀሳችንም እናመሰግናለን። አንድ ቦታ የእግዚአብሔር ቃል አለብና እንጸልያለን፣ መዝሙር እንዘምራለን፣ የእግዚአብሔር ቃል እንሰማለን። መዘምራን ዝመራ ያቀርቡልናል። በይታችን መሄድ ምክንያት ስታገለግል የሄደችበት ወንጌል ደግሞ በሳሞት ላይም ህያውነትና በላይነትን አግኝቶ ይቀጥላል። ክብር ለጌታ ይሁን። የሚያነበው ቃል ትንቢተ ኢሳይያስ ምዕራፍ 57 ቁጥር 1 ጀምሮ እስከ ሶስት ያለውን እንደዚህ ይላል። ጻድቅ ይሞታል፣ በልቡም ነገሩን የሚያኖር የለም። እምነተኞችም ይወገዳሉ። ጽርቅንም ከክፋት ጽርቅም ከክፋት ፊት እንደተወገደ ማንም አያስተውልም። ወደ ሰላም ይገባል። በቀንነት የሄደ በአልጋው ላይ ያርፋል። ጻድቅ ይሞታል፣ በልቡም ነገሩን የሚያኖር የለም። ምረተኞች ይወገዳሉ። ፅርቅንም ጻድቅንም ከክፋት ፊት እንደተወገደ ማንም አያስተውልም። ወደ ሰላም ይገባል። በቅንነት የሄደ በአልጋው ላይ ያርፋል። ይህ የእግዚአብሔር ቃል ነው። ጻድቅ ይሞታል። ሞት፣ ሁሉም ሰው ይሞታል። ግን የጻድቅ ሞት መጽሐፍ ቅዱስ ሞት ይልና በአዲስ ኪዳን ደግሞ እንቅልፍ ይለዋል። ጻድቅ ይሞታል ሲባል በሌላ አባባል መጽሐፍ ቅዱስ ያንቀላፋል ማለት ነው። የእንቅልፉ ጊዜው ደግሞ በሰማይ ይሄዳል ከፊት ካለው መከራ ያመልጣል አባቱ ባዘጋጀው ርስት ያርፋል ወደ ሰላምም ይገባል ይላልና፣ ሞትን ስናስብ የጻድቅን ሞት መሞት እንድንችል እግዚአብሔር በመስተዋልና በጸጋ ሁላችንንም ይባርከን። መሞት ካልቀረ ጽርቆ መሞት መሞት ካልቀረ ጽርቆ መሞት ይሁንልን። ጸድቆ መሞት ደግሞ ዝም ብሎ ስለፈለግን የተለያዩ ነገሮችን በማድረግ አቅማችንን አሟጠን ስለታገልን አይሆንም። የጽድቅ ጎዳና አንድ ነው። የናዝረቱ ጌታ ኢየሱስ ወደ እሱ ጠጋ ያለ የራሱን ማንነት ለሱ ያስረከበ ኃጢአቱን በደሙ ያስወገደለት ኑሮን በመገሱ የከለለ በጨለማው ብርሃን የሆነለት አድሮ ሲውል የሕይወቱ ሽታ ኢየሱስ ያደረገ ሞቱ ክብር ይሆናል። ወደ ሰማይ ይሄዳል። ፊት ካለው መከራ ሊያስመልጥ አባቱ በእቅድና በፍላን ወደ ራሱ ይወስደዋል። ክብር ለጌታ ይሁን። ወደ ኢየሱስ ጠጋ ማለት ይሁንልን አሜን። ጌታችን ምሱ በጌታ ይቅፍ ተወልዳ አድጋ በትንሽ አቅሟ ውስጥ ጻድቁ ጌታ ትልቅ ታሪክ ሰርቶ አሜን። በአጭር ዕድሜዋ ውስጥ እግዚአብሔር ረጅም ታሪክ ጥሎ ምህድ እንድችል ያደጋት ምስጥር የጸደቅችበት እውነት ነው። በኢየሱስ ስም ይለኛም ይሁንልን አሜን። እንጸልያለን ታላቅና ገናና የሆን የዘላለም ልውል ክብር ላንተ ይሁን። አንተ አምላክ ነ፣ አንተ ሁሉን ቻይ ነ። አንተ የበላይ ነህ፣ አንተ ጻድቅ ነህ፣ አንተ አሸናፊ ነህ። የተገዳጥሩ በህልና ላይ የተነሱ የሉም። አንተ ዛሬም አለህ እግዚአብሔር ዘላለም አምላክ ሆይ ያንተን እውነት፣ ያንተን ጽድቅ፣ ያንተን ክብር፣ ያንተን ቅድስና፣ ያንተን እውነት የተጋፉ የሉም። አንተ ዛሬም እየተመለክ አለ ነገም ለዘላለም ጌታ ነህ፣ አሸናፊ ነህ፣ ሸበላይ ነህ፣ ጻድቅ ነህ፣ አዳኝ ነህ፣ ክብር ነህ፣ ህይወት ነህ። ሃሌሉያ ናንተ ይሆን ክብር። ሰው በምንም አቅሙ በምንም ሁኔታ ሞትን ማሸነፍ አይችልም። ሞትን ያሸነፍክ የኛ ጀግና ሞትና መውጋውን የሰበርክ የኛ አባ ምስኪኑን ምስኪኑን በሰማይ ባለ ርስት ያደረግ፣ አሜን። ኃጢአተኛውን ከአብ ጋር ያስታረክ ወርደ ወደላይ ያወጣኸን፣ አሜን። ሰላልባይ መንግሥትን የቸርክልን በሞት ላይ ያዘመርከን በጨለማ ላይ ያስጨከከ፣ አሜን። ከብርሃን የመኖር ውበት ይሆንከልን